ስልክ ግዙላት ትላለን። ምን አባቷ ስልክ ታወራለ? ምን አባቷ ስልክ ምን ይሰራላታል? ትልቅ ሴትዮዋ አይደል? ስልክ ምን ይሰራላታል? አቆረብ ከእስልምና ወደ ምን ተቀይር ያለው ብላለች። በደንብ ኦርቶዶክስን ታጥና። በዚህ ሰዓት እሷ ስልክ አያስፈልጋትም። አሉባልታ ሶሻል ሚዲያ አያስፈልጋትም። የሚያስፈልጋት ከእስልምና ወደ ክርስትና ተቀይር ያለ ብላለች፣ አይደል? ክርስትናውን እንዴት በደንብ ማወቅ እንዳለባትና ገዳም ገብታ ጥቁረብ ያን የሚያዋጣት፣ እንኳን እኔ ስልክ ልገዛላት እንጥላ ያኔ ነዋ የሞትኩትኝ እኔ ቲክቶክ ላይ ለሷ ስልክ ገዝቼ። ያኔ ነው እኔ የተዋረድኩትኝ። አራሞች ጫርሻለሁ። ለካ ዝምታ ዝምስል ፍራጫ መስሏችኋል። ዩቲዩብ እሰራለሁ። እሺ ጋይዝ፣ ዛሬ የታለንትኔ ስፕሪንግ በራሴ ምን ማታ በማንም አይደለም በራሴ ነው የተናደድኩት። ማናቸው አልኩኝ ቤታዬ፣ ማናቸው እነዚህ ሰዎች፣ ማናቸው ማብራሪያ የሚሰጣቸው እኔ ቀማላም፣ ማናቸው ምንድን ናቸው? እበት እበትሽ። ዩቲዩብ ላይ ስትግማማ ስንቱ አላያችሁ እንዴ? ስንቱ የተፈሰተው ስንቱን ስታናክስ ስንቱን ስታግማማ። ይቆይ ሴትዮ። እኔ ደግሞ እሷን ቁጭ ብዬ ማብራሪያ ልሰጥ እቺ እቺ ማናት ፊንገራል። እኔን ከምትናገሪ እሷን እስኪ ሞክሪ። እሷ አልፈ- ፈም አንቺ እኮ በደህና ጊዜሽ እኮ ስንቱንም ዘሩንም ምኑንም አካክተሽ ዩቲዩብ ላይ ታውቀሻል። ቢያንስ እቺ አትታወቅ ጥና ጃማም ጥቼ ነኝ እንኝ እኮ ያሳወቅሁት። ከዚህ በኋላ አፌን ብዘጋ ማናባቱ ያታል? ሶሪ ያገኙ ጋይስ፣ ማን ያታል? እስኪ ንገሩኝ፣ ማናባቱ ያታል? ማን ያህል? ወይ ጉድ። ሌላ ጥያቄ አላችሁ? የምትሳደቡ ተሳደቡ። እየተሳደባችሁ ነው ውዶች፣ አላችሁ ወይኔ ጉድ። የፈላ ተሳደባላችሁ። አሁንም አላየሁም ግን ላይክ እየተሳደባችሁ ነው ላይክ። ክማታ ሙሻ ምናምን እየተባባላችሁ ነው ውዶች። ነው እንደዛ እንዳታደርጉ ውዶች፣ እንደዚያ አይደረግም። እሱ ብልግና ነው። እሱ ብልግና ነው። ወቸው ጉድ ነው። በፍጹም ቤት ፊንገር ይጅባት ዩቲዩብ ላይ ነው የሚሄድባት። ውድ እጪ ዛሬ አያቸው አለ ለዩቲዩብ ላይ መጠንከሬ ዛሬ ቪዲዮ ዩቲዩብ ላይ ሰራለሁ። ቪ ቪ እንትኔና አስተካክላለሁ። ዩቲዩብ ጀምራለሁ። ቀጣቀጣችኋለሁ። በቃ ምን እኔ አጀጋጨኝ። ዩቲዩብ ላይ እየገቡ ማስቀዘን ነው። ምንም እኮ ሌላ ምንም ነገር የለውም። በዛ ሜካፕ ላይ ጠጪዋ ወዴ ከበዛ ለምን ጠጥተሽ ተሻጥቀንሽ ሙድ እንደ ሀሳብ ወይ በጥብጩ እንደ ሊት በጥብጩና፣ ማለት ነው እንደ ሊት በጥብጠች ሶስት ጉልቻ እንጀራ ጋግሪበት። ሳይሽ የተራብሽ ይመስላል። ፕሮፋይልሽን አይ፣ እህል ያማረሽ ይመስላል። ነይ እናቴ፣ ነይ፣ ነይ፣ ጠጪ ነይ፣ ጠጪ በጥብጣሽ፣ ውዴ። ሜካፕ በዛ ትላለች ይዞሽ ይድ ሜካፕ አርቲስቶች ግን ሜካፕ ቀብተው ሰው ሲፖስቱ፣ ዋው ገና እኮ አልጨረስኩም እኮ ነጭ ትረስት ፕሮሰስ ይልሻል። ሲያልቅ ነው ማውራት ያለብሽ። አሁን ገና እኔ እየተቀባሁ ነው፣ ገና መጀመሪ ነው። ሲያልቅ አውሪ። ሁሌ እንደምቀባው ነው ተቀብቻ፣ የሚመጣው ምንም አዲስ ነገር የለውም። ተቃጠሉ እንድናደዱ እኮ ሊያብዱ ደግሞ አንዳንዶች ሆን ወላይ ማርያምን እሷን ትመስላለች፣ ስማመረ እኔ እንደዚህ አይነት ሰው አይቻል። እኔ እንደዚህ አይቻል አቅም እንደ አይነቶች ቅናተኞች አይቻል አቅም። በህይወት ዘመኔ በስመ አብ በጣም ነው የምትቀኑት፣ እግዚአብሔርን ትቀናላችሁ። እኔ በግርስ ነው የምነግራቸው፣ በጣም ነው የምትቀኑት። ከራ አምላኪው እየሰው መብደድ የሰጣኝ እመቤቴ ሁሌ ተንበርክኬ የምጸል እግዚአብሔር፣ ሁሌ ተንበርክኬ የምጸል፣ ከትንሽ እስከ ትልቁ፣ ከሙስሊም እስከ ክርስቲያኑ፣ ከብሄር ብሄር ሳይል የሚወዱኝን አንተ ከዚህ በላይ ፍቅር ስጠኝ። ሌላ ምንም ምለው የለም። ገንዘብ አልፈልግም መድኃኒዓለም። ቢርበኝም የሆነ ቦታ ላይ ድፍት ብዬ የሆነ ነገር አሜሪካን ሀገር ውስጥ ለቃቅሜ ይበላለሁ። የሰው ፍቅር ብቻ ስጠኝ። እንዴ ሊበሉኝ ነው እኮ። ምግብ ችግር የለውም መድኃኒዓለም። ለማባት የሆነ ቦታ ላይ ቢርባችሁ እንኳን ማለት ነው እዚህ አሜሪካን ሀገር ላይ ዳላሮች ይሄጄ እንኳን የእኔ ፍቅር የሆነ ልቅምቅም አድርጌ እበላለሁ። አምላክ አሁን ካለኝ በላይ የሰው ፍቅር ጨምርልኝ፣ አሁን ካለኝ በላይ ይሄ ነው እነሱ ያንገበግ በቃ አትወደዱ። እንዴት ነው ነገሩ? አትወደዱ ምን እኮ። አሁን እኮ ገንዘብ አይደለም ሁሉ ሰው እኮ አይወደኝ ዝም ብሎ ሰው በምክንያት ተነስተውን አንዳ ላይ ያችሁ፣ እንትና ቤት ገብታ ማን ነው ያጫሯን ግድግዳ ላይ መበጠብጠው፣ ቤት ገብታ የሆነች ልጅ ያለችሁን አልሰማችሁ? ቤታ የምትመስለኝ ተንኮለኛ ኮለኛ በቃችሁ። ቤታ የምትመስለኝ ተንኮለኛ ሰው እያሰማራች ሰው የምታሰድብ ለዚህ ሁላ ሰውን የምከፍል ከሆነ የማን ቱጃር ነኝ? ውዴ አያችሁ፣ የቅናታቸው ጥግ ማለት ነው። ይሄ ሁላ ሰው ቤታ እኔ ከፍዬ መድኃኒዓለም ያሳያችሁ ለዚህ ሁሉ ማህበረሰብ ለዚህ ሁሉ ማህበረሰብ ከፍዬ እኔ ቤታ እያደራችሁ ስልክ ማለት ነው እኮ ሰገጤ አይደለሁም። ኦኬ፣ ነገ ስትጣሉ ነገ ስትንትን ሲል የሚወጣ ነገር ታሪክን አልሰራም። እኔ አውቀዋለሁ። ማደርጋት የዋህ መሆነው ለሚወደኝ ለጥሩ ሰዎች እንጂ ለእንድናንተ አይነት መሽቁቆች ጠንቅቄ ነው የማውቃችሁ። ሞኒካ አለሽ፣ ሞኒካ እየኔ ፍቅር። እኔና ሞኒካ እኮ ኔ የሰራ ነው ቪዲዮ ነበር ማለት ነው። የድሮ ቪዲዮ አግኝቼ ሞኒካን ካልጠላሽ ኤርትራዊ ለምናምን ደም ብሎ የምጠራው ቆይ፣ ላሳያችሁ ሞኒካን

እውነት ግን ገንዘብ ያለኝ ይመስላችኋል? እኔ እኮ አምላክ ያለኝን እየባረከልኝ ነው። ስለ ጅብ እኮ ስለሆናችሁ ነው። እናንተ እኮ አይባርክላችሁ። ስቁንቁን ዛሬ ያዛችሁትኝ አመድ ይሆናል፣ ነገ ያዛችሁትኝ አመድ ይሆናል። ለምን ብላችሁ እስኪ ራሳችሁን ጠይቁ። እስኪ ለምንድን ነው ብላችሁ ራሳችሁን። ስቁንቁን ጅብ ናችሁ፣ አታካፍሉም። ሆዳም ናችሁ፣ ሆዳም ናችሁ፣ አትሰጡም። ለሰው አትሰጡም። አታካ ጅብ ናችሁ። ጌመሮች ጅብ ናችሁ። ትጫወታላችሁ፣ ትቆረጥማላችሁ። እንኳን አይደለም ለተቸገረ አብሯችሁ ለሚጫወት እራሱ ማለት ነው አትሰጡም። አንዳንድ ካልሆናችሁ በስተቀር ችጋራም ጅቦች ናችሁ። ለዛ አይበረክትላችሁም። ዓመቱ ሙሉ አበባ ትለምናላችሁ። እኔ እንደእናንተ አምስት ስድስት ዓመት አበባ ብጠይቅ ኖሮ ማለት ነው እዚህ ጋር አታገኝኝም እኔ አሁን ቅርብ ጊዜ ነው መለመን የጀመርኩትኝ። እየእናንተን እየቧጠጥኩ ያለሁትኝ፣ ከእናንተ የተረፈውን ነው እየቧጠጥኩ ያለሁት። እኔ ቤታ አምስት ዓመት ብለምን ኖሮ የት በደረስኩ? ችጋራሞች፣ እውነቴን ነው። ለዛ ነው ገንዘብ የማይበረክትላችሁና ተመልሳችሁ አሁንም የሁሉ ኮይን ወርዶላችሁ ተመልሳችሁ አበባ የምትለምኑትኝ። ኦ ፋውንዴሽን ይሄኛው፣ ኢዚ ብለር ቆይላ ሳይ፣ ይሄኛው ማት ነው ብታይ፣ ማት ነው። እዛ እንትን ውስጥ ሁሉ አለ። ማት ነው የጨረሰው። አካፍሉ። ጉቺ እያየችሽ አንቺ። ጉቺ ጉቺ ጉቺ ማ እኮ ጸጥ አለ። እቺ ነች ከማል። ፈራሻት። እንደ ወደ እያየሽኝ ከሆነ እቺ ነች ከማል ደግሞ የድሬዳዋ ሰው አይደለችም። የድሬዳዋ ሰው አይደለችም። የድሬዳዋ ሰው ነኝ የምና ምናም ባለ የሚባለው ከዛ ነው የመጣች የድሬዳዋ ሰው ነኝ ትላለች። ቅም አላም እንዳንቺ ጠንጋራ ሁለት አይን ደሞ ማናባች ባሽ ነው ድሬዳዋ ሰው አርገሽ አራሚ አራም ነች ትኩሳር የወዛ አደራር ይወዛደራል። ቅም አላም ደግሞ እኔ ከዚች ከጠነዛች ካልፈመሰች ነብሷ ለመፈመስ ከሚጨናነቅ አሮጊት ጋር ከጨረጨሰች አሮጊት ጋር እንዳው እግዚአብሔርን አልጨቃጨቅ ብዬ እንጂ ማለት ነው። በእኔ ለምን አባቷ አትፈምሳለህ? እንዴት ጉሮሮሽ እንደምዘጋው ሳይሻል ወደ ቀድሞ ማንነት ሽመልሰች የእኔ ልጆች ሆናችሁ እሷን ደግሞ ፎሎ አርጋችሁ ቤታ እንዲወር የምታቀብሉልኝ ካለ እናንተ ለእኔ የመጨረሻችሁ ናችሁ። እግዚአብሔርን ፎሎ አርገሽ አትመጠሽ ቤታ ምን አይነት ሰው ናት ያት ብለሽ የምትመጠሽ የምትነግሪኝ ውሸታም ነሽ። ምንም ለእኔ አታስቢም አስረግጬ የምነግራችሁ እስኪ እንደኔ አቅም ይኖር እሺ፣ ወኔ አሁን እኔ አሁን ቤታ ምን ልትል መጣች ተብሎ ዘጠኝ ሺ ሰው ስምንት ሺ ሰው ቤታ ምን ልትል ነው? አንቺ በእኔ እሱን በእኔ ተናንቀሽ ነው፣ አንድ ሺ ሰው ይገባልሽ። እሱን በእኔ በቤታዩ ምክንያቱም እኔና ጉጭ ደደብ ስለሆንን ሁለታችንም ደደብ ነው። ጉጪም ደደብ፣ እኔም ደደብ። ሁለታችን ቆዳ ቆረቆንዳ ስለሆንን ነው እንዳንቺ አይነት ቦርኮ ሰውነሽ ብለን እንትን ከሰው ጋር እንድትገናኝ ያደረግንሽ። ሁለታችን ደንቆሮ ነን። ጉጭ ደንቆሮ ነሽ፣ እኔም ደንቆሮ ነኝ። ሁለታችን ደንቆሮ ነን። አንቺ ሰው ነሽ በለለካ። ፌስቡክ ላይ አንዱ ሰውዬ ትልቁ ሰው ይወሉ ወጥቶ ተማሩ ሲያወራ ገንዘባችሁ የታለ፣ የዲጂን ባላገናኛለሁ ብላ የሰበሰበች ገንዘብ አልሰጠችሁም በላችሁ። አሁንም በዚህ ሴትዮ እየወጣ የቤት እናት ናት የቤት እናት ብላችሁ የምታወጡ ካላችሁ እጃችሁን ይቆረጠው፣ መድኃኒዓለም፣ እየነገርኳችሁ። ተበልታችሁ መታችሁ አፋችሁን እዚህ እንዳትከፍቱ። እኔ እናቴ ወጣ ምትለምን እናት የለኝም። ብትኖር ማለት ነው አቅብ እየተፋባታል። ውጭ ምትለምን እናት ብትኖር በስመ አብ ወልድ መንፈስ ቅዱስ ልመና ኔ ኃጢአት ነው ወይ ልመና ኔ ንቀት ነው እያልኩ ድህነት ንቀት ነው እያልኩ አለም ግን እኔ እያለሁ አባቴ እያለ ስድስት ልጅ እያላት እግዚአብሔር ያሳያችሁ፣ ማዘሪ ስድስት ልጅ እያለ ምን እያለ እንደዚህ አይነት እናት ኖረኝ ወጣ ምትለምን ከሆነ ረግጬ ረግጬ ነው ማስቀምጣት። ረግጫንች ወራዳ ዘረ ወራዳ ነው ምላል እንዲህ አይነት እናት ብትኖሪ ዘረ ወራዳ ምን እንደ ለማኝ እናት የለኝም። ብስማው እንደ መንፈስ ቅዱስ ወጣ እንደዚህ አንድ ፍሪጅ ነው ያለኝ የሚበላ አጣ ሰው አለ። አንቺ ማፍሪጅ አለሽ፣ ሽጩዋን ማማዬ፣ ሽጩ እናትዬ፣ ሽጩና የዜሊሌሽን ስልክ አሟይበት። በቃ ሰው ልጅ እኮ ማለት ነው መብላት ያቃተዋል። አንቺ አንድ ፍሪጅ ብቻ ነው ያለኝ ታለሽ። እዛ ፍሪጅ ውስጥ ገብቶ ነበረ እድሜ ዘላለምሽን አድልቆ ማስቀመጥ።